እንዴት ናችሁ ወዳጆች፣ ሊቨርፑል በመጨረሻ የፕሪሚየር ሊግ ጨዋታ አሸንፏል። አራት ተከታታይ ጨዋታ ተሸንፎ ነበር ወደዚህ ጨዋታ የመጣው። የአስቶን ቪላ ጨዋታ ተፈርቶ ነበር፣ ነገር ግን ሁለት ለዜሮ አሸንፏል። በመጀመሪያ አጋማሽ ሞሳላህ በሊቨርፑል የጎል አስቆጣሪዎች ስፍራ በሁለት ተጫዋቾች ብቻ በታሪክ ካሉት ከኢያን ረሽ እና ከሮጀር ሃንት ቀጥሎ ብቻ ብዙ ጎሎች ያስቆጠሩው የሊቨርፑል ተጫዋች እንዲሆን ያስቻለውን 250ኛ ጎል በፕሪምየር ሊግ ታሪክም ለአንድ ቡድን እየተጫወተ ብዙ የጎል አስተዋጽኦ ያደረገ ቀጥተኛ የጎል ኮንትሪቢሽን ያደረገ ተጫዋች በመሆን ከወይን ሩኒ ጋር ሪከርድ የተጋራበትን ጎል አስቆጥሮ ነው እንግዲህ ሊቨርፑል የመጀመሪያውን አጋማሽ የመራው። ከዚያ በኋላ ራያን ራፈንበርግ ሁለተኛ ጎል አስቆጥሮ በጣም የሚያስፈልጋቸውን ድል አግኝተዋል። አሰልጣኝ አርነስሎት ትልቅ ሳምንት ነው፣ ለእኔ ለሊቨርፑል የሚቀጥለው ሳምንት ሲዝን ዲፋይኒንግ ነው። ምክንያቱም የሚቀጥለው ሳምንት እንደምታውቁት ከማንቸስተር ሲቲ ጋር ግን ከዛ በፊት በሳምንቱ አጋማሽ ደግሞ ከሪያል ማድሪድ ጋር የቻምፒዮንስ ሊግ ጨዋታ ያደርጋሉ። ባለፈው ሳምንት በካራባው ካፕ ወይ በሊ ካፕ በሜዳቸው በክሪስታል ፓላስ ከተሸነፉ በኋላ ሮቴሽ ናቸው ብዙ አስተችታቸው ነበር። እንደምታውቁት 15፣ 16 ተጫዋቾች ብቻን ያለን ስለዚህ እንደ ማንቸስተር ሲቲ ወይም እንደ ቼልሲ እንደፈለግን ሮቴት ማድረግ አንችልም የሚል አስተያየትም ሰጡ እና ብዙ መነጋገሪያ ነበር ሰሞኑን። ግን ያኔ ስለ የነበረው ነገር አንዳንዶቹ ነገሮች ወዲያው ላናውቃቸው እንችላለን። በክሪስታል ፓላስ መሸነፍ መሸነፍ ነው። ለሊቨርፑል አይነት ቡድን መሸነፍ ጥሩ ዜና ሊሆን አይችልም። ለአሰልጣኙም፣ በሽንፈት ውስጥ ምን በጎ ነገር ይገኛል? ለነገሩ ሽንፈት ሽንፈት ነው አሉ። ግን ደግሞ ሎጂካል የሆኑ ምክንያቶች የሰጡ ይመስለኛል። የበለጠ አስቸጋሪ ሳምንት እየመጣባቸው ስለነበር ዋና ዋና ተጫዋቾቻቸውን በዚያ ጨዋታ ላይ መቆጠብ ነበር የፈለጉት። ቤንቹን ስታዩት በተለይ ቤንችም ላይ ማስቀመጥ አልፈለጉም ዋና ዋና ተጫዋቾቻቸውን በመጠኑ ይሰራላቸው ይመስለኛል በዚህ ጨዋታ ላይ ምክንያቱም ጎል ከማስቆጠር ባሻገር መሐመድ ሳላህ ከሳምንታት በኋላ ለመጀመሪያ ጊዜ ጥሩ ሲጫወት አይተናል ሉካ ዲኝን ብዙ ፈትኖታል ጎሉ የተቆጠረው ምናልባት በትልቅ የአስቶንቪላ ስህተት ሊሆን ይችላል በኤሚ ማርቲኔስ ስህተት ስለዚህ የመጠነኛ እድለኝነት ነበረው ነገር ግን በፐርፎርማንስም በጣም የተሻሻለ ፐርፎርማንስ ነበር ያሳየው። ሁለቱም ጎሎች በመጠነኛ እድለኝነት ያላቸው ናቸው። ምክንያቱም የራያን ራፍን በርህ ሙከራ በሁለቱም የአስቶን ቪላይ መሀል ተከላካዮች ተጨርፎ ስለነበር ኤሚ ማርቲኔዝ ሙከራውን ማዳን የሚችልበት እድል አልነበረም። ፓውቶሬዝና ኤዝሪ ኮንሳ ነክተዋቸው ስለነበር። ጨዋታ ሲጀመርም በሌሎች ጨዋታዎች እንደምናየው አይነት በጊዜ ጎል ይቆጠርበታል ሊቨርፑል። ስለዚህ ጌም ስቴቱ ሁሌ ለሊቨርፑል ዲስአድቫንቴጀስ ነው። እዚህ ጨዋታ ላይ እንደዛ የሚሆን መስሎ ነበር። ምክንያቱም አስቶንቪላ ሁለት ጊዜ ብረት መልሶበታል በ20 ደቂቃ ውስጥ። ከዚያ በኋላ ነው ሊቨርፑል የበለጠ ሪከቨሪ እያደረገ የመጣው። ስቴዲየም ውስጥ የነበረውንም ስሜት እንደው ለየት ያለ ስሜት ሆኖ አይቸዋሉ። አሰልጣኝ አርንስሎት ስማቸው እየተጠቀሰ ይዘመርላቸው ነበር፣ ለብዙ ተጫዋቾችም ልክ እንደዚሁ። ግን እሳቸው ምን ያሉ፣ በተለይ አስቸጋሪ በሆነ ጊዜ የደጋፊዎችን ድጋፍ ማግኘት ቀላል አይደለም። ሰሞኑን እየተሸነፍን ወደዚህ ጨዋታ የመጣ ነው ከዚያ የደጋፊዎች ዝማሬ ሲሰማ የነበረው ለእኔም ለቡድኑም ውጤቱ ዜሮ ለዜሮ በነበረበት ጊዜ ነው። እየመራን ሳለ ለእኛ ማዜም ቀላል ነው፣ ግን እየተመራን በነበረበት ጊዜ ነው ድጋፉ ይሰጠን የነበረው ብለዋል። እኔ ይሄ የአንፊልድ ማጂክ ነው እላለሁ። የሊቨርፑል የአንፊልድ ድባብ፣ የሊቨርፑል ደጋፊዎችም ሎያሊቲ ሁሌ በጣም የሚያስደንቅ አይነት ነው። ትላንትና፣ እሱም አንድ ለየት ያለ ነጥብ ሆኖ አይቼዋለሁ። 250ኛ ጎሉን ያስቆጠረው እንዳልኩት በግራ እግሩ ነው አብዛኞቹን ጎሎች የሚያስቆጠረው። ከ250 ጎሎች መካከል 38ቱን ብቻ ነው በቀኝ እግሩ ያስቆጠረው። ትናንትና አስቶን ቪላ በተለይ ከኋላ እየተጫወተ ለመውጣት በሚሞክርበት ጊዜ በዲዛይን ይመስላል፣ በጣም ከባድ ሪስክ ያለውን ቢሆን ግብ ጠባቂው ኤሚ ማርቲኔስም፣ ተከላካዮቹ ኮንሳም እና ፓው ቶሬስም ኳስ ይዘው ይቆያሉ እና የሊቨርፑል ተጫዋቾችን ለፕሬሲንግ ትሪገር ያደርጓቸዋል። ከዛ ከጀርባ የሚገኝ ስፔስ ለማጥቃት ይሞክራሉ። ግን የራሱ ደግሞ ሪስክ ነበረው። በነገራችን ላይ የጎሉ ከመቆጠሩ በፊት ኡጎ ኤኪቲኬ ጎል አስቆጥሮ ነበር፣ የሳላ ጎል ከመቆጠሩ በፊት በኋላ ከጨዋታ ውጭ ሆነ። ግን አሰልጣኙ ያደረጉት ነገር አንድ በጨዋታ ላይ የተስተዋለ ነገር የበለጠ ወደ ቀድሞ የክሎብ ዘመን ስብስብ መመለስ ነው፣ ወይም አምና ሻምፒዮን ወደሆኑበት ስብስብ መመለስ ነው። በእኔ እምነት የሊቨርፑል የዚህ የውድድር ዘመን መጀመሪያ በጣም አስቸጋሪ ሆነው ከልክ በላይ ኤክስፐሪመንት ማድረግ ስለጀመረ ነው። ብዙ አዳዲስ ተጫዋቾች አመጣ። አዳዲሶቹ ተጫዋቾች ደግሞ የመጀመሪያ አሰላለፍ ውስጥ እንዲካተቱ የሚያስገድድ ፕሮፋይል ያላቸው እና ያን ያህልም ከፍታ ገንዘብ የተከፈለባቸው ተጫዋቾች ናቸው። አንዳንዱ አስገዳጅ ነው። ለምሳሌ የቀኝ ፉልባክ ላይ ግዴታ ነው ትሬንድ ስለለቀቀ። ገና ሲዝኑ ሳይጀመርም ይሄው ስጋት ነበረኝ። ለነገሩ ብዙ ኤክስፐሪመንት ይደረጋል ሊቨርፑል ቤት ውስጥ ምክንያቱም ብዙዎቹ ተጫዋቾች ዲስረፕት የሚያደርጉ ናቸው፣ እስካሁን ድረስ የነበረውን ምንድን ነው ስታተስኮ የቡድኑን የስኳድ ስታተስኮ የሚቀይሩ ናቸው። ትላንትና ግን ወደ ተለመደው አምና ወደምናውቀው ሊቨርፑል ነው የተመለሱት። ከአዳዲሶቹ ተጫዋቾች መካከል ኡጎ ኤኪቲኬ ብቻ ነው ጨዋታ የጀመረው። ያው ማማርዳሽቪሊ በግድ አሊሰን ስለሌለ የግድ ይሰለፍ ነበር። ሌሎቹ ግን የአማካይ ክፍሉ ለምሳሌ አምና የነበረው የአማካይ ክፍል ነው የፕሪሚየር ሊግ ሻምፒዮን የሆነ የአማካይ ክፍል ነው። ሁለቱ ጠለቅ ያሉት አማካዮች አሌክሲስ መካሊስተርና ከጉዳት የተመለሰው ራያን ክራፈንበር ሆኑ። ዶሚኒክ ዞቦዝ ላይ በዚህ ውድድር ዘመን በሶስት የተለያዩ ቦታዎች ላይ ብዙ ተጫውቷል። በቀይ መስመር ተከላካይነት፣ በጥልቅ አማካይነት፣ በአድቫንስድ አማካይነት በሶስቱም ቦታዎች ተጫውቷል። ግን የበለጠ አደገኛ በሚሆንበት ቦታ ነው እንዲጫወት ያደረጉት፣ በአድቫንስድ አማካይነት የሊቨርፑል ፕሬሲንግ በጣም የተሻሻለው የቡድኑ ዋና የፕሬሲንግ መሳሪያን እሱ በሚመቸው ቦታ የበለጠ ጥቅም በሚሰጥበት ቦታ እንዲጫወት በመደረጉ ምክንያት ነው። ስለዚህ ወደ አምናው ፎርም ነው ቡድኑ እንዲመለስ የሆነው። ምክንያቱም ያ ኤክስፐሪመንት ለሳምንታት ያየ ነው፣ ኤክስፐሪመንት እንዲቀር ሆነ ማለት ነው። በፉልባክ ቦታም ላይ አምና የነበሩ ፉልባኮቻቸውን የተጠቀሙት ከሆነ ቀኝ በኩል እና አንዲ ሮበርትሰን በግራ በኩል። እኔ አንዲ ሮበርትሰን ከዚህም የበለጠ ብዙ ጨዋታዎች መጀመር ነበረበት የሚል አስተያየት አለኝ። ስለዚህ እነዚህ ተጫዋቾች አንድ ላይ ሆኑ እና ሊቨርፑል በዚህ ውድድር ዘመን በጣም የተዋሃደውን ቡድን አየን። ከ11 ጨዋታ በኋላም ለመጀመሪያ ጊዜ ክሊንሺት ጠብቆ ወጣ። ይሄ አምና ወደ ሰራ ትራይድ ኤንድ ቴስትድ የሚሉት ወደዛ መንገድ መመለሳቸው ይመስለኛል። ወደ ቀደመው ቡድን ተመልሰዋል። ይሄ ደግሞ አስፈላጊ ነበር። ወደው አይደለም እነዚን ተጫዋቾች የግድ መጠቀም ነበረባቸው። ግን ይሄ ፋሚሊያሪቲ ግን ጠቅሟቸዋል። ለምሳሌ ሮበርትሰን እና ኮነር ብራድሊን እንግሊዞቹ እንደሚሉት ወይም የታክቲክ ሰዎች እንደሚሉት አሲሜትሪካሊ የተጠቀሙባቸው ኮነር ብራድሊ የበለጠ ወደኋላ የሚጫወት ስታቲክ ፉልባክ ሆኖ ነው የተጫወተው። አንዲ ሮበርትሰን ነው ብዙ ኳስ ይነካል። እንዲያውም ትናንትና ከቨርጅል ቫንዳይክ ቀጥሎ ብዙ ኳስ የነካው ተጫዋች እሱ ነው የነበረው ከቨርጅል ቫንዳይክና ከዞቦዝ ላይ ቀጥሎ ብዙ ኳስ የነካው ተጫዋች እሱ ነው የነበረው። 68 ጊዜ ኳስ ነክቷል። አራት ክሮሶች አድርጓል። 11 ጊዜ የተጋጣሚ ቡድን ሶስተኛ የሜዳ ክፍል ላይ ደርሷል። ስለዚህ እሱ ቢዚ ሆኖ የሚያጠቃው ብዙ ክሮስ የሚያደርገው ብዙ ኳስ የሚነካው ተጫዋች ነበር ኮነር ብራድሊ። ደግሞ ወደኋላ ቀረት ይላል። ስለዚህ ሊቨርፑል ሁልጊዜ መጨረሻ ላይ ሶስት ተጫዋቾች አሉት። በፊት ኬርኬዝ ማጥቃት ይወዳል፣ ፍሪምፖንግ ማጥቃት ይወዳል። ስለዚህ ሁለቱ የመሀል ተከላካዮች ብቻ ሰፊ የመከላከል ስፍራ ከቨር እንዲያደርጉ ይገደዳሉ። ብዙ ጊዜ ራፈንበር የለም፣ ስለዚህ በቂ ፕሮቴክሽን ከፊትም የላቸውም። አሁን ይሄ ትናንትና አልነበረም። በፋሚሊያሪቲያቸው የምናውቃቸው ተጫዋቾች በመሆናቸው ምክንያት ብቻ ሳይሆን በሮላቸው ምክንያት ሊቨርፑል ከሌሎቹ ጨዋቶች የበለጠ ትናንትና ሴኪውር ነበር። አስቶንቪል አደገኛ አልነበረም ማለት ባይሆንም፣ ግን ከሌሎቹ ጨዋቶች አንጻር ያን ያህል ትልልቅ አደጋ አልፈጠረም። የዞቦዝ ላይ በተለመደው ቦታ መጫወት ወደ አስር ቁጥር ቦታ ወይም ወደ አድቫንስድ ሚድፊልድ መመለስም ትልቅ ልዩነት አምጥቷል እንዳነሳሁት በዚህ ውድድር ዘመን 37 ፐርሰንት ብቻ የሚሆነውን ጊዜ ነው በአስር ቁጥር ቦታነት የተጫወተው። ያንኑ እኮሌታ በቀይ መስመር ተጫዋችነት፣ በቀይ መስመር ተከላካይነት ተጫወቷል። ትላንትና ወደፊት ተጠግቶ ተጫወተ። የሊቨርፑል የፕሬሲንግ ኢንጂን ሌላ ነው የነበረው። በጣም አስደናቂ ነው የነበረው። ስለዚህ እነዚህ እነዚህ ነጥቦች አስፈላጊዎች ነበሩ። ትናንትና ሊቨርፑል ጥሩ የተጫወተባቸው ምክንያቶች እነዚህ ናቸው። አሌክሲስ ማካሊስተርም ራፍንበር ሲኖርና ሳይኖር አንድ አይደለም። ራፍንበር አትሌቲክ ነው። በጣም ደግሞ ሊፕ ያደርጋል። ጎል ማስቆጠሩ ብቻ አይደለም። እኔ በጣም ወደው ተጫዋች ነው፣ ብዙ ጊዜ አንስቸዋለሁ። ስለዚህ ተጫዋች የተሰለፈውም አዲስ የመጣው ተጫዋችም ስለዚህኛው የአዳፕቴሽን ፕሮሰስ ይነግርናል። ከመጡት ተጫዋቾች መካከል ቶሎ ሊቨርፑልንም ሊጉንም አዳፕት ያደረገው ተጫዋች ምንም እንኳ ብዙ ከፕሪሚየር ሊግ የመጡ ተጫዋቾች ቢኖሩም፣ ግን እንደ ፍሪምፖንግ እና ፍሎሪያን ቪትስ አይነት ተጫዋቾችን ከቡንደስሊጋም ያመጡት ቶሎ ሊጉን አዳፕት ያደረገው ተጫዋች ኡጎ ወይ ኪቲኬ ነው። እና ብዙ መሰለፍ አለበት፣ ግልጽ ነው። ጎል አስቆጥሯል ቢሻርም ግን ከኳስ ውጭም ያለው ትጋት የአስቶንቪላ ተጫዋቾችን ከኳስ ጋር እንዳይሰክኑ ለማድረግ ያለው የፕሬሲንግ ኢንቴንሲቲ፣ የአስቶንቪላን ባክላይን ስትሬች የሚያደርግበት መንገድ፣ እነዚህ ሁሉ ነገሮች በጣም ድንቅ የነበሩ ይመስለኛል። ስለዚህ ሲሰለፍም ቶሎ የተዋሃደውን ተጫዋች ነው ያሰለፉት። በአስቶንቪላ በኩል ኡናይ ኤሜሪ አንድ ደፋር ነገር ሲያደርጉ አይቻቸዋሉ። እዚህ ጨዋታ ላይ ሊቨርፑልን መጀመሪያ ፕሬስ እንዲያደርግ የመጋበዝ አይነት ከባድ ሪስክ የመውሰድ ነው። አስቶንቪላ ከራሱ የሜዳ ክፍል እየተጫወተ ለመውጣት የሚሞክር ቡድን ነው። ነገር ግን ትላንትና ሆን ብሎ ከኳስ ጋር በመቆየት ዲሌ በማድረግ ሊቨርፑል ተጫዋቾችን ከራሳቸው ናቹረል ወይም መደበኛ ቦታ እንዲመጡ ለማስገደድ መሞከር፣ ከዚያ ከጀርባ ስፔሶችን ለማጥቃት መጣር፣ እንዲህ አይነት ሙከራዎች ነበር ያደረጉት። ይሄ ከባድ ሪስክ ነው። በኋላ ኤሚ ማርቲኔዝ የራሱ የተናጠል ስህተት ቢሆንም ግን ይሄ አስተሳሰብ የፈጠረው ተጽዕኖ ነው ስህተት እንዲሰራ ያደረገው የግለሰብ ስህተት የተናጠል ስህተት መሆኑ ጥያቄ የሚነሳበት አይደለም ግን ስህተቱ እንዲፈጠር ምክንያት የሆነው የአስቶንቪላም በጣም ሀይ ሪስክ አጫወት ነው ብዙ ሪስክ የወሰዱ ይመስለኛል ጎል የተቆጠረው ከዚያ በኋላ ነው ሙሐመድ ሳላህ በባዶ ጎል ላይ ነው ጎሉን ያስቆጠረው የመጀመሪያ አጋማሽ ከመቆጠሩ በፊት የተቆጠረ ጎል ስለሆነ በሁለቱ መልበሻ ክፍሎች ውስጥ የሚኖረውንም ቲም ቶክ የሚለውጥ አይነት ነው። የመልበሻ ክፍሉን መንፈስም የሚለውጥ አይነት ነው። ስለዚህ በጣም ትልቅ የጥፋት ነጥብ የነበረው ግን ኡናይ ሜሪም ትልቅ ሪስክ የወሰዱ ይመስለኛል። ስለዚህ አማካይ ክፍሉን ሪስቶር አድርገዋል። ሁለቱን ፉልባኮች፣ መደበኞቹን ፉልባኮች ተጠቅመዋል። አማካይ ክፍሉን እንዳነሳውት መልሰውታል። ስለዚህ ያ ፋሚሊያሪቲ የጠቀማቸው ይመስለኛል። ለሊቨርፑል በጣም አስፈላጊ ድል ነበር። በተለይ ከሚቀጥሉት ጨዋታዎች ኮንቴክስት አንጻር ካየ ነው። የቻምፒየንስ ሊግ ጨዋታ፣ የፕሪሚየር ሊግ ጨዋታ፣ ከኖቬምበር ኢንተርናሽናል ብሬክ በፊት ያሉት ጨዋታዎች የሊቨርፑልን የዚህን የውድድር ዘመን ጉዞ ዲፋይን ሊያደርጉ የሚችሉ ናቸው። የሰባት ነጥብ ርቀት አላቸውንም ከአርስናል፣ በጣም ሰፊ ነው። የሚቀጥለው ሳምንት የሲቲን ጨዋታ በአንፊልድ ማሸነፍ በጣም ኢምፔራቲቭ ነው። በነገራችን ላይ በሜዳቸው ጨዋታ ማድረጋቸው በጣም አስፈላጊ ነው። ብዙዎቹ የሊቨርፑል ሽንፈቶች በዚህ ውድድር ዘመን ከሜዳ ውጭ የገጠሟቸው ናቸው። በእርግጥ በክሪስታል ፓላስ ተሸንፈዋል፣ እሱን በሊግ ካፕ የተሸነፉትን ጨዋታ ማለት ነው፣ በሌላ ኮንቴክስት ማየት አለብን። በማንቸስተር ዩናይትድ ጨዋታ ተሸንፈዋል፣ ግን ከዛ ውጭ አብዛኞቹ ሽንፈቶች ከሜዳ ውጭ የገጠሟቸው ሽንፈቶች ናቸው። አሁን ወደ ሆም ኮንፈርት ተመልሰዋል፣ ወደ ሜዳ ጥቅማቸው ተመልሰዋል። በተለይ አንፊልድ በአስቸጋሪም ጊዜ ሰፖርት ወደሚያደርጋቸው አንፊልድ ተመልሰዋል እሱም የጠቀማቸው ይመስለኛል። በተለይ ይሄኛው አንፊልድ በአስቸጋሪ ጊዜያትም ጭምር ቡድኑን፣ አሰልጣኙን፣ ተጫዋቾቹን ሁሉ የሚደግፍ በመሆኑ ምክንያት ባለፈው የውድድር ዘመን ታስታውሱ እንደሆነ ልክ እንደዚሁ ጊዜ የሊቨርፑል የሲዝን ተርንራውንድ አንለውም የሲዝኑን የለወጠ አንለው ምክንያቱም ሲዝኑ ከጀመረበት ጊዜ ጀምሮ ሊቨርፑል በጣም ጥሩ ስለነበር ግን የአርነስሎት ምርጡ ሳምንት የነበረው በሳምንቱ አጋማሽ ሪያል ማድሪድን ከዛ በጣም አስደናቂ ከሆነ ብቃት በኋላ አሸነፉ ሁለት ለዜሮ በሳምንቱ መጨረሻ ደግሞ በተመሳሳይ ውጤት ከሌላ ግሩም ፐርፎርማንስ ጋር ማንቸስተር ሲቲን አሸነፉ እና ያኔ ነው ሰዎች ሊቨርፑልን ሪል ዲል ነው ያሉት ምክንያቱም ሲጀመር ጥርጣሬ ነበር እንደምታስታውሱት የመጀመሪያዎቹ ሰባት ጨዋታዎች ካልተሳሳትኩ ካልተሳሳትኩ ከአንድ እስከ አስር ካጠናቀቀ ቡድን ጋር ከዛ በፊት በነበረው ሲዝን አልተጫወቱም ነበር በወረቀት ደረጃ ቀለል ያሉ ጨዋታዎች ነበሯቸው ስለዚህ ሰዎች እስቲ ብርቶቹ ጨዋታዎች በሚመጡበት ጊዜ ነው ሊቨርፑልን የምናየው የሚል አስተያየት ነበራቸው። ከዚያ በኋላ ይሄኛው ሳምንት ግን ሊቨርፑል ከምን እንደተሰራ ያሳየበት ሳምንት ነው የነበረው። ይሄኛውም ጨዋታ ልክ የባለፈው አይነት የውድድር ዘመኖቹ በጣም የተለያዩ ስለሆኑ የውድድር ዘመኖቹን የጀመሩባቸው ሁኔታዎችን በጣም የተለያዩ ስለሆኑ ለትልልቅ ኮንክሉዥን አይመችም። ነገር ግን ሳምንቱ በሊቨርፑል የውድድር ዘመን ላይ በስነልቦናም በኩል ሊኖር የሚችለው ጥቅም በጣም ከፍተኛ ነው። ሪያል ማድሪድን ማሸነፍ፣ ማንቸስተር ሲቲን ማሸነፍ ከፕራግማቲክ ምክንያቶች በተጨማሪ ማለት ነው። ለምሳሌ ሪያል ማድሪድን ማሸነፍ ከአንድ እስከ ስምንት ባለው ስፍራ ውስጥ ሆኖ ለማጠናቀቅ ወደ ሁለተኛው ዙር ለማለፍ ትልቅ እድል ይሰጣቸዋል። የፕራግማቲክ ምክንያት። ሁለተኛው ምክንያት ሲቲን ማሸነፍ በፕሪሜር ሊግ ዋንጫ ፍክክር ውስጥ ከአርሰናል ጋር ያላቸው የነጥብ ልዩነት ሳይሰፋ ከተቻለ አጥብቦ ለመቀጠል ድል ሊሰጣቸው የሚችል ነው። አርሰናል ከሜዳ ውጪ ይፈትነዋል ብዬ ከማስበው ሰንደርላንድ ጋር ስለሆነ ጨዋታውን የሚያደርገው፣ እነዚህ ፕራግማቲክ ምክንያቶች ናቸው። ግን ኢሞሽናል ምክንያቶችም አሉ። ሪያል ማድሪድን ማሸነፍ ማንቸስተር ሲቲን በጥቂት ቀናት ልዩነት ማሸነፍ ትልቅ ልዩነት ሊያመጣ ይችላል። ለዚህ ያንደረደራቸው ያለ አላውቅም፣ ግን የመነሻ ድል ነው ልለው ችላለሁ። አስቶንቪላ በጣም ጥሩ ቡድን ነው። ኦርጋናይዝድ ቡድን ነው። የኡናይ ሜሪ ቡድን ባለፈው ሳምንት ማንቸስተር ሲቲን አሸንፏል እንደምታውቁት ከአስቸጋሪ የውድድር ዘመን ጅማሬ በኋላም የማገገም ምልክት እያሳየ ያለው ቡድን ነው። ጨዋታው በአንፊልድ መደረጉ አድቫንቴጅ፣ በቪላ ፓርክ ቢሆን ሜይ ቢ የበለጠ አስቸጋሪ ሊሆን ይችል ነበር። አሁን አንፊልድን በደንብ ኤክስፕሎይት ማድረግ ያለባቸው ይመስለኛል፣ ሁለቱም በአንፊልድ የሚደረጉ ጨዋታዎች በመሆናቸው የተነሳ ስለዚህ ሊቨርፑል ወደ ድል ተመልሷል። የበለጠ ግን ፋሚሊያር የሆነ 11 መጠቀማቸው ለዚህ የጠቀማቸው ይመስለኛል። በጣም አመሰግናለሁ ስለሰማችሁን። ቻው